ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ዳኒ እግዚአብሔር ይመስገን። ይሄ ሪፒት ነው፣ ሪፒቱን ሰብስክራይብ ሸር በማድረግ ተባበሩ። ልጆችን እና ይሄን ቪዲዮ እንዳያችሁት ነው። በጣም ለማየት ራሱ እውነት እንኳን የወለደ ያየ ራሱ በጣም ነው የሚያዝ ነው። እና ልጆችን በዚህ ልክ ማሰቃየት የራሷ አባት የልጆ የልጅቷ የራሷ አባት ነው የወለዳት አባቱ ነው ያሳደጋት አባቱ ነው ተብሎ ነው። አሁን ይሄም አሳዳጊ ነው ተብሎ ይቆጠራል እንግዲህ አባቷ ነው ተብሏልኝ። በዚህ ልክ ልጅቱ እንደዚህ አድርጎ እያሰቃያት ነው። ጸጉሯን አንጠልጥሎ ምን ያህል ብትቀለው ጸጉሯን አንጠልጥሎ እየወረወራት ነው ማለት ነው። በትልቅ ለበቅ እየመታት ነው። እና በዚህ ልክ ልጁን እንዴት ሊመታት ቻለ ስንል ደግሞ እንግዲህ ሚስቱ ወደ አረብ ሀገር መታለች። ገና ከመጣች አራት ወሯ ነው ምንም አስቡት፣ ቋንቋ እንኳን በማችልበት ገና ምንም ባልሰራችበት እንትን ላይ ብር ለምን አላክሽልኝም በማለት በእሷ ቁጣ ቁጣውን ልጆቹ ላይ እያወረደባቸው ነው ማለት ነው። እነዚህ ምንም የማያውቁ ምስኪን ልጆችን እንደ በዚህ ልክ እያሰቃያቸው ነው እና ለምን እንደዚህ ማድረግ አስፈለገ የራሱን ልጅ በዚህ ልክ ስንት አይነት ጨካኝ አለ? እንግዲህ እሱን ባየንበት አይነት ደግሞ በጣም በሱ ተቃራኒ በጣም ለልጆቻቸው የሚሳሱ አባቶች አሉ፣ ወንድሞች አሉ። በጣም ምስኪኖች፣ ጥሩ አባቶች፣ ጥሩ ወንድሞች አሉ። በዚህ ልክ ደግሞ ጨካኝ አረመኔ አውሬ ሰው ደግሞ አለ ማለት ነው። እንግዲህ ልጅን ያህል ነገር እንደዚህ ማሰቃየት እንኳንስ ለመምታት ይቅርና ለማየት የሚያሳሱ ልጆችን በዚህ ልክ ማንገላታት ማለት አስቡት። የራስን ልጅ እኔ አላቅም፣ ብቻ ምን እንደምለው እውነት፣ ቪዲዮ በጣም ነው ያስለቀሰኝ። ቪዲዮ ሳየው በጣም ነው እንትን ያለኝ እና በዚህ ልክ ሰው ጨካኝ ነው ወይ? በልጅ እንዴት ሰው ይጨክናል? ችግር ካለም እኮ ከእራሱ ከእሷ ጋር ተነጋግሮ መፍታት ነው እንጂ እንዴት ሰው በልጁ ይጨክናል? ብቻ ምን እንደምለው ራሱ ግራ ግብት ነው የሚያደርገው እውነት ቃል ራሱ ያጥረኛል እና እባካችሁ እህቶች ወደ አረብ ሀገር ስትመጡ ልጆቻችሁን ለእናታችሁ አስረክባችሁ ኑ። ተሎ በዚህ ሰዓት ማንም አይታመንም። በዚህ ሰዓት ገንዘብና ገንዘብ ነው እንጂ ማንም እንደዚህ ልጅ ነች እንግዲህ በልጅ የተጨከን አስቡትኝ። በእርግጥ ጥሩ ሰዎች አሉ እንደእናት አባብለው የሚያሳድጉ አባቶችም አሉ። እነሱን ባየንበት ደግሞ እንደዚህ አይነት ደግሞ አውሬ ሰዎች አሉ ማለት ነው እና ልጆቻችሁን ወደ እናታችሁ እያደረሳችሁ ነው። ከልጅ የሚበልጥ ነገር የለም። ለእነሱ ብለን የምንሰድደው ምንም የምንለውም አንድ ሰው የምንኖርለት ሰው ስላለ ነው። እና እነሱን እንትን ብላችሁ ወደ እናታቸው አድርጋችሁ ኑታለው ስትመጡ። አሁን አስቡት፣ ይቺ ልጅ እንግዲህ ይሄን ቪዲዮ መቼም አሁን ሶሻል ሚዲያ ትጠቀማለች። ይሄ ቪዲዮ ይደርሳታል፣ ልጇ በዚህ ልክ ስትገረፍ ምን ያህል እንደሚሰማት ማለት ነው። እውነት እንኳን እሱ የወደድቻቸው እኔ ራሱ አንጀቴ ነው ያንሰፈሰፈኝ፣ እንደዚህ ያንገላታትኝ በጣም ያሳዝናል። በዚህ ልክ ሰው እንደዚህ ጨክኗል፣ በልጅ ላይ ይህን ያል ጭካኔ። ምን ብታረገው ምንስ ብታረገው የሆነ አስር ጥፋት ይሁን ልጁን እንዴት እንዲያረጋል? ባለ ጥፋቸው ጥፋት በማታውቀው ነገር ገና ምን የማታቃል ተጫውታ፣ ቦረቃ በምታድግበት እድሜዋ በዚህ ልክ መገረፍ። ይች ልጅ ነገ እኮ ታድጋለች። የሚሰማት እንትኗ ላይ፣ ሰውነቷ ውስጧ ላይ፣ ልቧ ላይ የሚያድርባት ጫና ነገ አስባል፣ ዘላለማ ስትፈራ ነው የምትኖረው። አሁን ከዚህ በኋላ ይህን ሰውዬ ስትፈራው ነው የምትኖረው። እንኳን ስ እንደ አባቷ እንትን ልትለው ማለት ነው። እና በጣም ነው በጣም ነው ያዘንኩት ይህን ቪዲዮ አይቼ ማለት ነው። እና እባካችሁ እህቶቼ፣ ልጆቻችሁን የሚይዝላችሁ ከሌለ ከልጆቹ ጋር ሙት። እውነት፣ ከልጅ በላይ የሚበልጥ ነገር የለም። የምንሰደደውም የምንሰራውም የሆነ የምንኖርለት ሰው ሲኖር ነው። እና እንኳን በልጅ ላይ ማለት ነው። እና ዋናው ጤና ነው። የሰው ልጅ ጤና ካለው ሳይሰራ አያድርም፣ ሳይበላ አያድርም። ልጅን ይዟ መሞት ይበልጣልኝ በሰው ሀገር ላይ እንግዲህ አስቡት ከዚህ ስንት ጫና ስንት መከራ እያደረባት ሀገሯ ላይ ደግሞ ልጆቹ በዚህ ልክ ሲንገላቱ ምነው ባልመጣ እያለች ይቺ ልጅ የአእምሮ ታማሚ ነው የምትሆነው በጣም ያሳዝናል ልጅ እንደዚህ በዚህ ልክ እየተንገላታች ማየት ለእናት ህመም ሞት ነው የሞት ያህል ነው የሚሰማትኝ እንኳን ለእሷ እኛ ራሱ ቪዲዮ ላየ ነው በጣም ነው ያሳዝንኝ እውነት አንጅት ነው የበላች በዚህ ልክ ልጅን እንደዚህ ማንገላታት ለምን አስፈለገ ችግር ካለ ከእሷ ጋር መነጋገር ነው። ገና ለገና ብር አላከችልኝ ብሎ ለገንዘብ እንዲያደረሰው ለምንም አይሆንም። የሰው ልጅ በገንዘብ አይገዛም። ይች ልጅ ስለተደበደበች ምንም የሚመጣ ነገር የለም። የዚች ልጅ መደብደብ ምንም ለሱ እንትን ለውጥ የለውም። ልጅቷ ግን ተጎድታለች። በዚህ ልክ እንዴት ነው ቁማ መራመድ ራሱ የምትችለው? እናቶች እራሳችሁን ጠብቁ። በጣም የሚያሳዝን ጊዜ ላይ ያለ ነው። እስኪ አራ ብቻ ከባድ ነውስ ምን እንደምል ራሱ ልጆቻቸውን ለማንኛውም ተጠንቀቁላቸው እነዚህ ልጆች ነገ ያድጋሉ ነገ ይማራሉ ትልቅ ሰው ትልቅ ደረጃ ላይ ይደርሳሉ በዚህ ልክ መደብደብ መቀጣት የለባቸውም ምንም ባላጠፉት ምንም በማያውቁት ይቺ ልጅ ለምን ተመታሽ ብትባል እንኳን አታውቀውም ገና ህፃን ልጅ ነች በእርግጥ ሁለት ልጆች ናቸው የሁለት ልጆች አባት ነው እንግዲህ ሁለቱን ልጆችን በዚህ ልክ የሚያሰቃያቸው የሚቀርጹ ሰዎች ራሱ እንደዚህ ሰው ከመቅረጽ ድብደባ ከመቅረጽ ለምን ተው ብሎ ቢያንትን ቢሉት ምን አለ እውነት ብቻ በጣም ከባድ ነው፣ ለማየት ራሱ ይዘገንናል። ለማንኛውም እናንተ ራሳችሁን ጠብቁ። ስትመጡም ሆነ እዚህ ያላችሁም ለእናታችሁ አደራ ስጡ። እናት እናት ነች፣ አትቀየርም። እሷ ትሻላለች ከሁሉም እናታችሁ ሳታችሁ ተለ ውዶች እና ባላችሁበት ሰላማችሁ ይብዛለኝ። ይህ ልቤቱን ደግሞ ልቤቱን ሰብስክራይብ አርጉኝ፣ አበረታቱኝ ውዶቻ፣ ሰላማችሁ ይብዛለኝ።